አንደኛ እኛ ይሄን ነገር አንለም። ይሄ ሰዎች ያመጡት አባባል ነው። ሰዎች በእኛ ላይ የጫሉት ቅጥፈት ነው። ውሸት ነው። ውሸት ደግሞ እርም ነው። ነብዩ ማህመድ ሰለላሁ ዐለይሂ ወሰለም ያስጠነቀቁት የሆነ አደገኛ ነገር ነው። ሀታ አላ ከዲቡ ውሸት የሚባል ነገር ምን እንደሆነ ተከትል ልቁ ወንጀሎች ተርታ እንደሆነ ነቢዩ ለ ሰላት ወሰላም በብዙ ሀዲሶቻቸው አስረድተዋል። በጃሂልያ ዘመኑ እንኳ የነበሩ ሰዎች ሲጠነቀቁት የነበረ ነው ውሸት ማለት እና አቡ ጀህል ራሱ እነ አቡ ሶፊያን በጣም ሲርቁት የነበረ በጣም ሲናገሩ ሲያስጠነቅቁት የነበረ ነው። ውሸት ነው፣ ውሸት ነው የሰሩትን እኛ የምንለው ሴት ልጅ አባቷ ካለ አባቷ ይድራታል። አባቷ ከሌለ አያቷ ይድራል። አያቷ ከሌለ ልጅ ወለደች ከሆነ ልጇ ይድራታል። ያ ከሌለ ወንድሟ ይድራታል። ወንድሟ ከሌለ የወንድሟ ልጅ ይድራል። የወንድሟ ልጅ ከሌለ አጎቷ ይድራል። አጎቷ ከሌለ ያጎቷ ልጅ ይድራል። ከዚህ ወጪ ምንም፣ ለምሳሌ ሰለማመጥታ ማንም አይነት በአሶባ የሚወርሳት ከሌለ በጠቅላይነት አልወልዩ ሱልጣኑ መላ ወልየላህ ብለዋል ነቢዩ ዐለይሂ ሰላም ሱልጣን ወልየ ነው ወይም ሀላፊ ሸሪአ ፍርድ ቤት የምንለው ማለት ነው እሱ ሀላፊ ሆኖ ይደራት ምንም የሚደራ ትከላለ ይህንን ግብልቅልቅ ያደረጉት እኛ እያልን ያለነው አንድ ነጥብ አለ ምን ታሪከ ሶላት የሆነ አባቷ ታሪከ ሶላት ከሆነ አያቷ ይድራታል ሶላት የሚሰግድ አያቷም አባቷም ሶላት ካልሰገዱ ወንድሟ የሚሰግድ ከሆነ ወይ ልጇ ሶላት የሚሰግድ ከሆነ ሶላት የሚሰግድ ቅደም ተከተሉ ጠብቆ እነዚያ ይድሯታል። ይህንን ነው አምጥተው ድብልቅልቅ ያደረጉት እነሱ የቀላቀሉት። እኛ እንደዛ አለ እኛ ያለ ወላጅ ማግባት ትችላለች ይችላል፣ እኛ ካልዳንሽ በስተቀር ኒካሽ አይረጋም ኒካሽ የለሽምም አላልንም፣ አንልምም፣ አላልንምም፣ አንልምም። هذا كذب علينا ይህ በእኛ ላይ የተቀጠፈ እንገር ውሸት ነው።

ይሄ የኛ ወሬ የመንገድ ወሬ ወይም የሙስጠፋ ወሬ አይደለም። የታላቁ ዓሊም የኢማም አህመድ ነው። መረጃቸው ሰላሳ ምን ነው እንጂ ሌሎቹ ሶስቱ ማዶ ለማዶ እንኳን አይከፍልም እያሉ እነ ኢማም ማሊክን ያክል እነ አቡ ሐኒፋ እነ ኢማሞ ሻፊዒ እነዚያ አይከፍልም ብለው ወደ ማዶ እያሉ ነው። ወዲ ማዱ ደግሞ ኢማም አህመድ ይከፍራል እያሉ ነው። ከሁጃ አንፃር ስንመለከት ግን የኢማሙ አህመድ ሁጃ እየጠነከረ ነው። ነብዩ አለይሂ ሰላቱ ወሰለም ተርከ ሶላተ ፈቀድ ከፈረ፣ በእርግጥም ካደ ብለው የተናገሩበት አክ

አንድ ነገር መተው ያከፍራል ብለው የተስማሙበት ነገር አላቅም፣ እንደ ሶላት ይላል። አብዱላህ ሙሻክክ ማለት ነው። ታላቁ ታቢዒ የረሱሉን ሱሐቢዎች እጅማዒ እየነገረ ነው። እንግዲህ ይህ ታላቅ ታቢዒ፣ ይህ ታላቅ ሊቅ፣ በጣም የተከበረ አሊ ነው። ስለዚህ ይህንን ስላለ ታሪክ ሶላት አይድርም ብለን በዚህ በኩል ነው። ይሄ ነው፣ ይህ የተቀመጠና ግልጽ የሆነ ነገር ነው። ነገር ግን በጣም ይቀጥፋሉ፣ በጣም ይዋሻሉ። ይሄንን አላልን። ተፍሲል አድርጉ ዝርዝሩና ተናገሩ ነው ያለው ተባባናል ዝርዝሩና ተናገሩ ነው ያለው ተባባ እንጂ አለበለዚያ አባት እያለ ሌላ አካል ጣልቃ ገብቶ እኛ እንድራል ምን አገባለን። አለበ ለለ ሰውየው መስፈርቱ መጠየቅ አለበት። አይ አባት አላት፣ አባቷ ሁሉ ድራታል አይባልም። አባቷ ካፌር ነው ወይ አባቷ እንዴት ነው ዲኑ ላይ እንዴት ነው አታ ፋሲቅ የሆነ አካል እኮ አይድልም እስከማለት የደረሱት እነማን እነ ኢብኑ ባዝ ይናገራሉእ ኢማም ኢብኑ ዑሰይሚን ይናገራሉ እነ ፈውዛንም ይናገራሉ። ፈተወዳይላይ ላይ ያለ ታላላቅ ሊቃውንቶች ንግግር ነው። ኢታቁላ አላህን ፈውማያልናቸው እኛ እኛ እኛእኛ ካልዳርነች በስተቀር አይሆንም አላለም። ባልና ሚስትን ስናዳደር አባትሽ አለ ብለን ጠይቃለን። አዎ አባት ያለ እንዴት ነው ሰላት ይሰግዳል? አዎ ጸዳ ብለን አባቷ ደግሞ የማይሰግድ ከሆነ አያትሽሳሉ እንላለን። አዎ ይሰግዳሉ። የግድ ነው፣ ወልይ ነው፣ ጥንቃቄ ነው። ጥንቃቄ ለማድረግም ይህን እያደረግን ያለ ነው። እኛ ለዚህ ነው እንጂ አለበለዚያ ዝም ብሎ ቤተሰብ እያላት እኛ እነሱ እንትን ካላሉ በስተቀር ወይንም ደግሞ እኛ ካልዳርንሽ በስተቀር አይሆንም። ይሄ ያ አባባል እንደታችንም አይደለም። አዛከሪውን አለ ውሸት ነው፣ ቅጥፈት ነው።